ሰባ አምስት ፐርሰንት ድርሻለኝ ቃን ተሰናብታ ውጣ። ለነገሩ ሶፋ ቻዋ ይባል ዮርዲራቢ ምንም ነገር አልፈልግም፣ ምንም ነገር አልፈልግም። ሰላም ሰላም፣ ምድኛ ተወዳጅና ና አንቆ ቤተሰቦች እንዴት ናችሁልን? እኛ ያለን ይመስገን፣ በጣም ደህና ነን። እናንተም ሁላችሁም በእያላችሁበት ደህና ሆኑልን፣ ክፉ ነገር ሁሉ አይንካችሁ፣ ፈጣሪ ጥብቅ ጥብቅ ብቅ ያርጋችሁ። እና ቤተሰቦች እኛ ተወዳጅ ቤተሰቦች ቪዲዮን ስጀምሩት ግን ላይክ ሰብስክራይብ እያደረጋችሁ ቻናላችን ትንሽ እንትን እያለ ነው። እና ሰብስክራይብ ሼር ምናምን እያደረጋችሁ ቤተሰቦች እና እንግዲህ ዛሬ ከዊና ልደት በኋላ ተመልሰን መተናል። የዊና ልደት በቆንጆ ሁኔታ ክብረን ነበረ። ቤተሰቦች ሁላችሁንም በጣም ነው የምናመሰግነው ለጥሩ ላጥሩ ኮሜንታችሁ ምናምን ለሁሉም ለሁሉ ነገር በጣም ነው የምናመሰግነው ስለምትወዱን ስለምታከብሩን በብዙ ነገር። ያው ሰው አንዳንዴ በሀዘን ጊዜ ብቻ አይደለም እንደው አንዳንዴ እኮ ሰው በሀዘኑ ጊዜ ሰው ላይ አጣ ይችላል። እና በደስታው ጊዜም ደስታውን አብሮ መካፈል በጣም ትልቅ ነገር ነውና በቃ ደስ የሚልም ነገር ነው። እና በደስታችንም በሀዘናችንም እናንተ ደግሞ ከጎናችን ናችሁ። በጣም ነው የምንኮራባችሁ። በየትኛውም ሁኔታ፣ በየትኛውም አጋጣሚ እናመሰግናችኋለን። እንግዲህ ሁላችሁም ለእኛ ላላችሁ መልካም ነገር ሁሉ ፈጣሪ በመልካም ነገር አብዝቶ ብዝት አድርጎ ይመልስላችሁ። ለሁላችሁ መልካሙን ሁሉ እንመኝላችኋለን። እንግዲህ ዛሬ የመጣሁት ከዊና ጋር ነው በሚያሳዝን ሁኔታ በጣም በቃ በሚያሳዝን ሁኔታ እኔም በሁኔታ በጣም አዝኛለሁ። እና ዊና ትንሽ ማምሻሽው ላይ እየሰራም አይደለም እና እኔ ደግሞ በቃ እየሰራ ካልሆነ አይቀር ለምን አልተባበረውም? እቃዎቹን በመሸጥ ልተባበረው። ቢያንስ እቃው ተሽጦ ገንዘብ ያመጣል እና ገንዘቡ ደግሞ ያስፈልገናል። ስለዚህ ስራ መቀየር አለብን ብለን ብዬ እኔን የሚያሰብት እሱ አይደለም። ስለዚህ እቃዎቹን ልሸጥ ኦልሬዲ እጨርሻለሁ እና ከዚህ በኋላ እቃዎቹን አብረን ግን አሰብኩትኝ ብቻዬን ልሽጥ አልኩኝና፣ አይ ብቻዬን ማ አልሸጥም፣ ቤተሰቦቼን አነጋግሬ አማክሬ ከቤተሰቦቼ ጋር አንድ ላይ ሆኜ ነው የምሸጠው ብዬ ለሱ ሳልነግረው መጀመሪያ ለእናንተ ነግሬ እቃውን ወደ መሸጥ እንሄዳለን፣ እና ያው ካሜራማኑ ተባባሪ ነው አይደል? አዎ፣ እንዴ ነው ይሸጥ፣ አይደል? ያው ይሸጥ፣ ከስር ይሸጥ እያላችሁ እና እንግዲህ ቤተሰቦች እንሸጣለን። ያው ከተሸጠው ላይ ሁሉም ሰው ድርሻ አለው እና ድርሻችሁን ጠይቁኝ። ለእያንዳንዳችሁ ድርሻ ድርሻ ለእኛ ፋሚሊዎች ድርሻ እንሰጣለን። እንግዲህ ያው ግን በዋነኝነት ሻጭኔ ስለሆንኩኝ የንብረቱ ግማሽ ወራሽ ነው የሚባለው ከፍተኛውን ድርሻ መወስደው እኔ ነኝ። ከዛ ካሜራ ማን አለ ከዛ ቤተሰቦች እያለን እናሰፋዋለን እና ሁሌ አሁን እኔ ባለፈው በቃ ደስ የሚል ጊዜ አሳለፍን። ሁሌ ደግሞ ደስ የሚል ነገር አለ ያለም አንዳንዴ ደግሞ በቃ እንደዚህ አይነት ድንገታዊና ቅጽበታዊ ነገሮች ይመጣሉ። እኔ ደግሞ ጭንቅላቴ ላይ የመጣውን ሀሳብ መተግበር ደግሞ ፈልጋለሁ። ስለዚህ ቤተሰቦች ከኤፊ ጋር አንድ ላይ ሆነን እቃውን እንሸጣለን እና መጀመሪያ ግን እቃውን ከማነሳሳት ልጀምር። በኋላ እሱም ከሸጥኩ በኋላ ከምጨቃጨቀው ጠርቻ ሐሳቡን እነግረዋለሁ። እና አብራችን ሆኑ ነው ሽጡ። ገዢም ካለ ከስር ገዢ አለው በሉኝ። ስለዚህ ካሜራማ እንግባረን እሺ ይሄን ስቱዲዮ በነገራችን ላይ በጣም ነው የሚወደው፣ በጣም ነው ደስ የሚለው፣ ከዕቃው ጀምሮ። አሁን ይሄን የመሰለ ሶፋ ስንት ልሸጠው እችላለሁ? ለቤትም ይሆናል፣ ባይ ለስቱዲዮ ብቻ አይደለም። አረ በጣም ለቤታችሁ። አቤት ውበት፣ አቤት ግርማ ሞገስ። በስመ አብ፣ እንዴት አባቱ እንደሚያምር ማለት ነው። እና ለቢሮም ለስቱዲዮ የምትፈልጉ ሰዎች ከስር ደግሞ እንደምትፈልጉት አይነት ነገሩኝ። እስከዛ ድረስ ግን እቃውን ላነሳሳ። ይሄን ይሄን ጠረጴዛውን ለብቻው ለብቻው ይሻላል። እና ይሄንን ከማውጣት ልጀምር መሰለኝ። ይሄን ቻራስ ከፈለጋችሁ ለብቻ ከፈለጋችሁ ለየብቻ እንሸጣለን። እና ቤተሰቦች እናንተ የሚጠበቅባቸው ማውራት ብቻ ነው። ያሁን ወስኛ ያለው ግዴታ ዊና መወሰን የለበትም። እሺ እና ይህን ቆይ እና ቤተሰቦች እቃውን ከመነቀጠል ጀምር ወይኔ በላቸው።

ሰብሬ ጉድ እንዳላመጣ ዋጋ እንዳይቀንስብን አጥንቃቄ ይፈልጋል። የተበላሸ ነገር እንዴት ነው የሚሆነው? አንድ ላይ ነው

ምንድን ነው መጣ ሰላም በለኝ እስቲ መጀመሪያ ምን እያደረግሽ ነው አረ ሰላም በለኝ ቆይልሻለሁ ሰላም በለኝ አንቺ ምንድን ነው

ከእንትን ከማለት በፊት እኔን ከመቆጣት በፊት ምንድነው ምንድነው? እሺ ምን እየሰራሽ ነው? ሰው መጀመሪያ ተረጋግቶ፣ በዚህ ሁኔታ ግን ልመልስልህ አልችልም። መጀመሪያ ተረጋጋ። አን አንተ ጭራሽ ስቱዲዮ ጭራሽ እንዳልገባ ነው

ቁጭ በልና ልንገርክ። አትንገሪ፣ በቃ አልፈልግም፣ አልፈልግም። ከአንተ ለምዱን ነው አልፈልግም። እሱ መጀመሪያ ሞልቆንበት ማበላሽ አይደለም። መጀመሪያ ዋናውን ነገር ልንገርክ፣ ዋናውን ነገር ልንገርክ። እንዴት ነው መቀጠል ነው ያው፣ ዋናውን ነገር ልንገርክ። አላዳመጥክኝም በጉልበት ልታስወጣኝ ነው። እኔ ጉልበት የለኝም ብዬ ነው ምጮኸው እንዳሁ እሺ እኔ ውጪ እኮ ነው በህግ ማምላክ ህግ አምላክ ማለት ነው። ንብረቶች ይሄን ያህል እንተን ይልሃል ይውልሽ ዋጋ ከፍለ ያበ ተላቃኝ በጣም ብዙ ዋጋን የከፈልኩበት ከፈልኩበት ልንገርሽ አንድ ነገር እ በህይወት የቁም ነገር እሰራበታለሁ ያልኩበት ቦታ ነው፣ ይሄ ቦታ ቁም ነገር ቁም ነገር በህይወት ቁም ነገር ነው ቁጭ ነገር እሺ፣ ቁጭ በል ነይ ውጪልኝ። እኔ አሁን አልፈልግም፣ ዮሪዲ አታናጂኝ አልፈልግም። በቃ ሳልወስን በፊት በእኔ ላይ ጥሩ አይደለም። አንደኛ ግፊት፣ ሁለተኛ ስኳር፣ ሶስተኛ ደግሞ ያለ እድሜ ማድረስ የሚባሉ ነገሮችን ያመጣል። አሁን ቁጭ ካላልክ ደግሞ አልነግረህም። ልወጣ ለምንሱ ማለት ፈራው። ካሜራማን እግዚአብሔርን እየፈራውት ነው ነው።

ማምሻሹ ላይ ያንተ አሻራ ብቻ አደለም ያለይህም አሻራ አለበት ካድከኝ ካድከኝ አታስቅኝ እሺ ችግር የለም ክድላ ክደት እራሱ ዋጋ ትከፍልበት ለማንኛውም እኔ አሁን ይኸውልህ የመጣሁበት አላልኩም ነገር ልንገርህ ቤተሰቦች ጌታን ፈራውት እንዴት እንደምነግረው እንዳትቆጣኝ እንዳትጮህብኝ ምንድን ነው አሁን እንትን ነው ነገሩ ምን መሰለህ አስታስፈራለክ ለማውራት ፈለግኩና፣ አስፈራኝ። እንትን ነው በቃ ቆጫ ምር ሆን እውነት የምር ልንገርህ ነው የመጣሁትኝ። አንደኛ ነገር እቃዎቹ ልሸጣቸው አምላክ እስራኤል ነ እሺ፣ ልወጣ ነው ግን ተረጋጋ። አይደለም የምር ገዢ የተነጋገረኝ ነው የመጣሁትኝ። አንቺ ደግሞ ስነ ስርዓት አይኖርሽም። አንድ ሰው ብቻ አይደለም የሚገዛው፣ ቪዲዮ በጨረታ ነው። ቴብሉን እኮ ነው መሸጥ አለበት እንትን እያልሽ ነው እግዚአብሔር ምን አልኩ በጣም አሁን ነው ውጪ አሁን ራሴ በቃ በቃ አንቺ ምንም የምትሆኝ ነገር አይደለሽም፣ እንዴ አንቺ ምን ነገር አይደለሽም ነው በዚህ ልክ ነው የምታስበው ብዬ አላስብም ነበረ። ሲጀመር የትኛውም ነገር ከሰው አይበልጥም። ድርሻ ይሰጣል፣ ድርሻ ይወስድብህ። አንተ ተባባሪ ነው ማለት ነው እ አይደለም። ሰው ነው ገንዘብ ነው የሚበልጥብህ? ገንዘብ በቃ ምን ታመጫለሽ?

ግን እኔ አንተ ከዚህ ከኔ ይሄ ቀይ ይበልጥብሃል ብዬ አላስብም ነበረ። እሺ፣ በዚህ ልክ አስተሰብህን ስላወኩኝ ነው። በጣም ጥሩ ነው። ከአንቺ ከገንዘብ ይበልጥ ከሰው ገንዘብ ይበልጥብኛል። ይኸውልሽ፣ ማንነትን ታውቂያለሽ። በቃ አንቺ ነ ለማን ለማቃጠል? ፍልገሽን ዋንቺ ነይ ነው ለምን ለማቃጠል? ወይኔ እግዚአብሔር

እንዴት አባቱ ነው የሚሄደው? ፍሰት በቃ አንቺ ስነ ስርዓት፣ በቃ ተናገርኩኝ አይደለ? ውጪ፣ ራስ ያስተካክለዋለሁ በቃ ውጪ። ሳሎን ጠብቂኝ። በጣም ነው የማመሰግነው። አልፈልግም የኔ ትግስት፣ አታቃለክ እኔ ትግስቴ አልቋል። አዎ ያንተ ሲጀመር ያንተ ትግስት አፍንጫ አለኝ በቃ አፍንጫዬ ላይ፣ አይኔ ላይ፣ ቅንድ በላይ ለምን ያለ ቅንድ በላይ ትግስቴ አልቋል። የምታደርጊው ነገር ትክክል አይደለም፣ ስህተት ነው አውቀሽ እኔ ለታነጂኝም ሆነ በቃ አቆም። ከዚህ በላይ መታገስ አልችልም። እሺ በህይወትክ ማለት ነው። የትኛውም ሰው ምንም ሊያደርግ ይችላል። መጀመሪያ ግን ሰው ላይ ከመፍረድ ከመጮራ ነገር ከማድረግ በፊት ማለት ነው ይሄ ነገር ለምንድን ነው ያደርገው ከምን አንጻር ነው ብለክ ማለት አለብህ። ለምን እኔ ናህል አበሳጭሃለሁ? ስለዚህ ከህይወትህም ከምንህም እንድወጣ ትፈልጋለህ ማለት ነው? አደል አደለም? ከኔ በለጠብህ መናገር ፈልጌ እንዴት ነው የምትሆነው? ወይኔ እግዚአብሔር፣ እንዴት እምልህ ፈልገሽ ነው እንደዚህ መናገር አይደለም? አይ ለእንደዚህ ለእንትን ብለክ እንደዚህ ትሆናለህ ብዬ አላስብም ነበር። ምንም ነው በቃ ነው፣ ምንም ነው። እኔ ታውቂያለሽ፣ ምን አይነት ስሜት እንዳለ የለ። ስቱዲዮ አረፍ እንዴ። ሰው እኮ የፈለገው ነገር ቢወድም ማለት ነው ከሰው ሊበልጥበት አይከ። ሻሚ ነው ሻሚ አሁን ውጪ ልኝ። እኔ እቃውን አስገብቼ ላስተካክል። አይደለም በቃ አንዴ እቃዎችህን ተሰናብተ በቃ፣ ቶሎ በል። ትእዛዝ አይደለም ግን በቃ በቃ ከይቅርታ እኔ ሰው ልጁ መጥቶ ገዢ መጥቶ እንደ እንድንጨቃጨቅ አትፈለም። በቃ ለምን ስትጨቃጨቁ? ለምን ሰባ አምስት ፐርሰንት ድርሻለኝ ነገር እሺ፣ ፍቅር ቀጥ ውይ፣ እኔ እሱን፣ አረ ለመሆኑ እኔ መስማት መፈልገው ለምንድን ነው እንደዚህ ያደረግሽው? እንዲያቱን ቶሎ ታረዳለህ በሚካኤል። እሺ ስማኝ፣ እንትን ነው ማለት፣ እኔ ልሸጥ አይደለም ማለት። እኔ አንደኛ ነገር እንትን ነው እየቀለድኩኝ ነው። እስከምመጣ አስተካክለሽ ጠብቂኝ። እንደዚህ ዓይነት ቀልድ ነው አንተ ኧረ፣ በጌታ እሺ፣ ስቧኛል እንደ አትመጣኝ። እሺ፣ አስተካክልልሀለሁ በቃ አንተን፣ ለምንድን ነው እንደዚህ የምትሆነው? እኔ እራሴ አልተናደድኩም። እንደውም አላስተካክልም። እሺ፣ ኧረ፣ እሺ፣ አስተካክላለሁ፣ እያቀለድኩ ነው። ኧረ፣ ቤተሰቦች ጉድ ሆነናል። ጉድነናል 25% ም የለም፣ 75 አንተ ካሜራማን፣ እንደውም አንተ ነህ ጉድ የሰራኸኝ።